አሰላሙ አለይኩም ወረህመቱላ ወበረካቱ ድና የተከበራችሁ ከይቱ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላም ሰላም ብያለሁ። እንዴት ነው? ዛሬ ደግሞ ለየት ያለ ትራስ ልብስ እና መጋረጃዎች ይዤላችሁ ቀርብ ያለው ይህ የምሄደው ሻሸመኔ ነው፣ ወደ ሻሸመኔ ነው። ሙሉ የመጋረጃው እና የትራስ ልብስ ማች አላቸው እስከ ምንጣፉ። ከሻሸ ከአረብ ሀገር ዛይነው ህቴ ለቤተሰቦቿ ላረፋ የወጣት ትእዛዝ ናቸው። ትራስ ልብሶቹ ማች እስከ መጋረጃው ማች ናቸው። እንደምታያቸው በጣም የሚያማምሩ ናቸው። ባለ ሶስት ፍላወር ናቸው። በጣም ያምራል። ምን አበባ ምንጣፉ ራሱ ማች፣ የቀይ ቡኒ ማች ናቸው። በጣም ያምራል። እንደምታያቸው ሱፍራ አላቸው፣ ትራስ ልብስ አላቸው፣ ማች ናቸው። በጣም ያምራሉ። እንደምታያቸው በጣም ነው የሚያምሩት። እናንተም እንግዲህ ማዘዝ ከፈለጋችሁ በ በኢሞ ወይ በቴሌግራም አናግሩኝ። ላችኋለሁኝ ብዙ እቃዎች ነው ያዘዝሽኝ ያው ቪዲዮ ላይ ያላቀረብኩትም። በጣም ብዙ ቃዛኛለች ለቤት ለእናቷ ቢጃማ ድርኤዎች ለአባቷ ሱፍ እና ደግሞ ሌሎች መቃሉ ሌሎች መቃሉ ና ልብስ ማጠቢያ ማሽኖች አላቀረብኩትም፣ ቪዲዮ ላይ ሽግ ስለሆኑ አላቀረብኩትም። እንዳልፈታው ብዬ እናንተ ከእናንተ የሚጠበቅባችሁ ማዘዝ ብቻ ነው። እና ሰብስክራይብ ና ላይክ እያደረጋችሁ ደግሞ ቻናሌን አሳድጉልኝ እና ጥሩ ጥሩ ነገር ይዤ እቀርባለሁ። በጣም የሚያማምሩ ትራስ ልብሶች አሉ። ዲዛይን ከራል የሚያስመርጡ። አሁን ይሄ በራሷ ምርጫ ነው። በጣም ነው የሚያምረው። እንደምታዩት ተፈርሾ መጋረጃው ራሱ ተሰቅሎ በጣም ያምራል። እንደምታዩት ባለ ሶስት ተከፋች መጋረጃ ናቸው። ወደ ሻሸመኔ ላኩት ያረፋ። በጣም ነው የሚያምረው። እናንተ እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ቻናሌን አሳድጉላችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ